እንትን ይላል ማለት ነው። የሚፈልገውን ይይዛል፣ እሷም ደግሞ የፈለገችውና ወደደችው ጋር ማሄድ አለባት ማለት ነው። ለምንድን ነው የዚህን ያህል ግን ጨካኝ የሆነው? ብስሚላህ አርራሂም። በጣም የምትገርም ሴት ናት። ሐቂቃ ማለት ነው። እንግዲህ ለራሷ እንደዚህ ታፍና ሰውየውን አሁን እንግዲህ ቁጭ ብሏል፣ ቁጭ ብሏል ካጠነችው በኋላ በቃ ይወርቃል ማለት ነው። ስብሓን አላህ በጣም የሚገርም ነው። ወላሂ አላሳ በቃ አጠነችው፣ ወደቀ ማለት ነው። እግሩን ራሱ መታነሳለት እሷ ናት እሷ፣ እሱ ምንም አይችልም። አሁን እንግዲህ የወንድማችን አላይስጠውና ወደ ጸበል ቦታ እየወሰደው ነው። ተመልከቱ። እንግዲህ ይሄ ልጅ ተሰራ ተጓደኞቹ ጋር ተዘመድ ጋር ተገናኝቶ ለአንድ አመት ያህል ቤት ቁጭ ብሎ የተኛ ሰው ነው ማለት ነው። ተመልከቱ። እዚጋ ደግሞ እንትን ቪዲዮ ካሜራ እንትነበረው ቪዲዮ ይዞባቸው ቪዲዮ ሆና ጥፋት ታጥፋ እያለ ግብ ግብ ያዘ። ይኸው ሽማ ተብዬው ማለት ነው። የሚገርም ነው። ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተወደዳችሁ ሆዲ ጓደኞቼ ያላችሁበት ሰላም ናችሁ? ብዙ ትትረፍረፊ ይባልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት የሆነ ታሪክ በጣም ስላሳዘነኝ ነው። እንግዲህ ሚስት ተብየዋ ማለት ነው ባሏ ቤት ተቀምጣ ባል ነው እያለች እሱን እየኖረች እንግዲህ፣ ሌላ ትታፈቅር ሌላውን እንደማገኘት ትትል ይሄኛውን ደግሞ ምንድን ነው በቃ እንዳይሞት እንዳይድን አርገው ለአንድ አመት ቤት ስርስር አድርገው ኖረች ማለት ነው። ተመልከቱ። ቁጭ ብሎ እንቅልፍ ይወስደዋል፣ እያወሩት እንቅልፍ ይወስደዋል፣ እየበላ እንቅልፍ ይወስደዋል። ጨርሶ አይኑ ግልጥ አይልም። እንቅልፍ እንቅልፍ ነው የሚለው የሚያስተኛ መድኃኒት ነው የሰጠችው የምሰጠው ማለት ነው። እንግዲህ ካሜራ ካሜራማን፣ አላህ እኔ እንደው እንደነዚህ ያሉትን ካሜራማኖች ሁላቸውንም ወይ እንደው ዩቱበሮች አላይስጣቸው ብስል ኑሮ እነሱን እንዶ አንዳንድ እያንድ ባንዳያቸው በረዳኋቸው ነበር፣ ግን አይቻለም። እና ነው እና ውድሽ በጣም የሚገርም ነው። በጣም የሚያስጠላ ስራ ነው የሚሰሩት። እኔ ግርም ማለት ነው። ይህኛው ወንድ አፍቃሪው ማለት ነው ወደ ድሬዳዋ ነው የስጋ ቤት ምናምን ነው ት ላለው ከድሬዳዋ አዲስ አበባት ይመጣ እንግዲህ። በእንደዚህ አይነት ሁኔታ ተመልከቶ ሆነ ነው ትትል ቁሞ እንትን እየሄደ ነበረ። አሁን ቁጭ ማለት ይችላል። አሁን እንግዲህ የሚታጠነው ከመጣ በላይ ነው ነገር ሁላ የሚያልቀው ማለት ነው። እና ወደ ድሬዳዋ ስጋ ቤት ምናምን ያለው ሰው ነበር አሉ እንግዲህ። ወደ አዲስ አበባ ሲመጣ ደግሞ እዚች ሴትዮ ጋር ይማግጣል ማለት ነው። እዚች ሴትዮ ጋር እንግዲህ እኔ እኮ የሚገርመኝ እንዲህ እዚህ የሚያደርገው እሱን ውስጥ ነገ እንደዚህ ብታረገው ምንድን ነው? ምናልባት እሱ ካልተጨመረበት ይህን ነገር ለማድረግ እሱንስ ነገ እንደዚህ ብታደረገው ለምንድን ነው ህሊና ይህ ነገር እኔስ ላይ ቢደርስ ብለው አለማሰባቸው፣ ሀቂቃ በጣም ይከብደኛል። እንግዲህ እሷ አይዋ አፍንጫዋ ናፈነች፣ ጋቢ እያለበሰችው ነው። ጋቢውን ታለበሰች በኋላ እንግዲህ ታጥነዋለይ። ከዛላስ ላስ ሰውየው ቢወርቁበት ቤት ቢቃጠል ምን ቢል ምን ቢል የሚሰማ የለም ለራሷ ተመልከቱ። እንዳይሸጣ ታፍና ነው እንግዲህ ለራሷ ቤቱን በመጀመሪያ ታጥናለች። ስብ ያላ እኔ መልእክት እኔ እኮ፣ በጣም ነው የሚገርም። የሐቂቃ ሰው እፍ የሰራችሁን እስጣችሁ እንደዚህ የምታደርጉት እውነት? ይኸው አሁን ሰውየው ስታጠነው ድረስ ቁጭ ብሎ አልገባችሁም? አሁን ራሱን እያወቀ ነበር። ትንሽ ግን የተታጠነ በላይ ነው ነገር የሚመጣው ያው እንግዲህ ተወጥዋ ካሜራ መደቀኑ ናታቀ ንስራሽን ስጥሽ መከላከልም አይችልም። ሰውዬው አንዴ ደንዝዟል። ይሄ ዋሞረችው በአንድ እጇ አፏን ትሸፉናለች፣ በአንድ እጇ ደግሞ እሱን ታጭናለች ማለት ነው። ምን አይነት የክፋት ጥግ ነው ግን? በእናታቸው ሰው በባሉ ላይ እንደዚህ ያደርጋል? እንግዲህ አሳለው አያቸውት የአውሮጵን በጣም የሚገርም ነው። ወላሂ አሳለው፣ በቃ አሳለውን እንደምታወት ምስኪን ወላሂ፣ በጣም ያሳዝን። በእናታችን ወላሂ፣ በጣም ያሳዝን። የሚገርም ነው። ዋላ ሳሆን ታጥኗ በቃ ወደቀ ማለት ነው። ራሱን ጣለ። ምንም ምንም አያውቅም ማለት ነው። እኔ የምለው ምን አይቸግራለሁ፣ ቤቷን እንደወደደችው ጋር ብትሄድ ማለት ነው። ሲጀመር የወደደችው የሰው ባለው እንደውም፣ ሁለት የሁለት ልጆች አባት ነው ብለዋል ማለት ነው። ምን አይነት ነው? እንደውም እንደው ሀገራችን ላይ ላኪ እንደው ምንም ነገር ያልተሰራ ነገር የለም ብሏል። ዘላለም ዘገየ ያላየ ነው እንጂ ምንም ነገር ያልተሰራ የለም ብሏል። እንግዲህ ክላስ የሰውዬው ወደቀ፣ ሁሉን ነገር እረሳ ማለት ነው። ምንም ነገር ያውቅ ታጠነ፣ ክላስ ወደቀ፣ ራሱን ሳተ። ወጭ የሚገርም ነው። አሁን ተመልከቱ፣ መጣ እንግዲህ። ይሄው ሽም ተብዬው እንደዚህ እንደሚያረጋቸው ያውዝ ቢላ ሰው ሰው ቤት ገብቶ እንደዚህ መዳፈር ምን ማለት ነው? እኔ ቅንጭላታቸው እንደዚህ ሰውን እንደዚህ ከማረጋቸው ሰው ቤት ከመግባቱ የሰውን ሕይወት እንደዚህ ማረጋቸው በጣም ነው የሚገርመው። ሀቂቃ ማለት ነው። ሆይ ጉድ እኮ ነው። እንዴት እንዴት እንደሚያረጋት ተመልከቱ። ጎድ የማይሰማ የማይታይ ነገር የለም እንደው እንግዲህ ባሏን እንትን አደነዘዘች አስተኛች። እሷ እንዴት እንደሚያሽነጠንጣት ማለት ነው። ከማንም ጋር ራቁ እንደምን ልበለሽ መጨረሻሽን። እንደው ከንቱ አይው ረገጡት። ሰውየው በርቀ ገንዳቀ ምስኪ ምስኪ። አሁን ይህንን ቪዲዮ አሁን ቲዲ ነው፣ ኢንሻአላ ያ ያለ ማለት ነው። ተመልከቱ እንዴት እንደሚሆነው ማለት ነው፣ እንዴት እንደሚሆነው ኧረ፣ ምን አይነት ጉርነ ወረ፣ ምን አይነት ጉርነ ወላሂ፣ እንደው ሄሌና የሚባል ትንሽ የለንም እኛ ሰዎች ትንባል፣ በቃ ያኔ በዲን ሆነናል ማለት ነው። ወላሂ በጣም የሚገርም ነው። አዑዙ ቢላህ፣ ምን ሸጣን ደግሞ ያለምሳሌ። ይሄ ገንዳ ሰው መሆኑን ረስቶታል። ነገ አንተ ላይ ምን እንደሚደርስ ታውቃለህ? አንተ ወንድ ልጅ ነው፣ በወንድ ልጅ እንደዚህ የምጨክር እንደዚህ መሆኑን በመድሃኒት አደንዝዛችሁ የራሳችሁን አለመመቀጨው ደግሞ ስሜት አለኝ፣ የሰው ልጅ ነኝ እኮ ትለዋለች ማለት ነው እንዴ! እንዴ! አጂብ አጂብ ነው ወላሂ። ስንት ፍጡረን አለ፣ ስንት ፍጡር አለ ወላሂ። በጣም የሚገርም ነው። እና ይህን ይመስላል ወዶሽ እንዳያችሁት እንግዲህ አሁን ትንሽ ቀጥ በካሜራ ማኑ ይገባባቸዋል። ያው ይገባባቸው ግን መልሳቸው ዝሮ ዝሮ ተባይ ወይ ጉድ ወይ ጉድ ነው። ሶቪየት መጥቶ እንደዚህ መዝናናት አለ ቢላ አለ እኮ እሱ ባለ ትዳር እሷ ባለ ትዳር። አረ አውዝ ቢላ አውዝ ቢላ ወላሂ በጣም ቦታ የሆነ ጭብጨባ፣ የሆነ ጭፈራ፣ የሆነ ደስታ የሚመስል ነገር ይሄ ጊዜያዊ ደስታ ዳንስ። እሱ በዛ ሁኔታ ላይ ባለ ሰዓት ብዙ ገንዘብ እያወጣን ነበረ። በጣም ብዙ ነገር ነው ያጠፋነው። በጣም ብዙ ነገር ነው ያደረጉት። እንግዲህ ይሄ አስቻለው የሚባል ሰውዬ ከሶስት ቀን በፊት ነው አሉ እንግዲህ ቪዲዮውን ትናንት የሚለቁትም ዛሬ የሚለቁትም ግን እነሱ እያስተራረፉ እንትን እያሉ ስለሆነ የሚያቆዩት እንግዲህ እንደዚያ ዝልፍ ልፍ ብሎ የሄደ ሰውዬ እንደዚያ ዝልፍ ልፍ እንቅልፍ እንቅልፍ እያለ ነው ስንናቅ ሰውዬ ሲጠሩት እንኳ ብሎ እንደገና እንቅልፍ ይሽለብን ቢያደረገው ሰውዬ ዛሬ ላይ እንግዲህ በሶስት ቀኑ ጠበል ሂዶ ተጠበል ምላሽ ደግሞ እንደዚህ ያለበትን ማስታወስ የድሮውን ማስታወስ ማለት ማውራት ማለት ሀቂቃኔ በጣም ነው ደስ እያለኝ ማለት ነው። እውነት በጣም ነው ደስ ያለኝ እና ይቺ ሴት እጅግ ሴት እንግዲህ እንደው ምንድን ነው መዳረሻዋ? ቆይ የሰው ባል እንደዚህ አርጋ የራሷን ባል እንግዲህ የራሷን ሕይወት አኮላሽታ እንግዲህ ገና ተኖረ ቤቷ ተኖረ ተሞቀ ቤቷ ያው እንግዲህ ተፈናቀለች ማለት ነው። እንግዲህ ሰውየው ይሄ ለሕግ ትቅረብልኝ ካላ ያው ለሕግ ያስቀርባታል ማለት ነው። ሀቂቃ በጣም ሰውየው በጣም ደስ የሚል እንትን ነው ያለው በቃ ኢማን የሞላለት ነው የሚመስለኝ ማለት ነው እና ለስራው ታማኝ ለቤተሰቦቹ ታማኝ ታማኝ ነበርኩኝ እኔ እንግዲህ የገዛ ሚስቴ እንደዚህ ካደረገኛለህ ብዬ በምን ጠርጥሬው እኔ የማስታውሰው ከሆነ እኔ በህልም ላይ ትሆን በቃ አንዴ ጭብጫቦ አንዴ ደስታ ምናምን የሆነ ዝብርርቅ ያለ ነገር ይሰማኛል በህልሜ በተቀረ ምንም የማስታውሰው ነገር የለኝም አለ ማለት ነው እና ከሁለት ዓመት በፊት ይሄንን ዓመት በፊት ይሄ ነገር ታይፈጠር በፊት ይሄንን ፍቅረኛ የተባለውን አቶ መስፍንም አይቼዋለሁ። አንድ ቀን አይቼዋለሁ ቤት ሲል፣ ከዛ ምንድን ነው ብዬ ተጠይቃት፣ ያጎቴ ልጅ ነው ምናምን አለችኝ። አለ እንደ ምንም ዘመድ የለኝም ብለሽ አልነበር እንዴ? የት መጣ ምናምን ብዬ አሁን ሰው ፊት ይሄ ነገር ይወራል ምናምን ብለን በዛ አለፍ ነው አለች። ታየው ፍቅረኛዋ ነው ማለት ስራን ከዛ ጊዜ ወዲህ ነው እንግዲህ እሱን ያጠመዱ ማነሷ ፍቅረኛዋ ጋር እንደልቧ እንድትሆን ባሏ እንዳያቅባት በቃ ያልሆነ የሆነ መድኃኒት እየሰጠኝ እሱን ማስተኛት ነው ያለባት ማለት ነው። እና ከዚህ ከሁለት ከሁለት አመታት በፊት መሰለኝ ያለ ከአንድ አመት በፊት የሆነ ቤታችን ውስጥ ጭቅጭቅ ፈጠርናለን። ለምንድን የምንጨቃጨቀው የቤት ዋል የቤት ዋል ስራ ከሄደ የሚባል ነገር ታመጣለች አለ። እኔ ደግሞ ቤት ውዬ እንዴት ነው ስራ ካለ ስራ እንዴት ይኮናል? እያልኩ በዚህ እንትን እንጣላ ነበር አለ። እሷ ቤት ጠዋትን በት ማታም እንደ እሷ ጋር እንዲሆን እንድተኛ ነው አለ የሚፈልገው። ሌላው ይሄ ያለሁበት ቤት የቤተሰቦቼ ነው፣ ግን ቤተሰቦቼ በእኔ ስም ነው ያዞሩት። ያንን ሁላ አዙረዋል፣ ላይ በስሟ እንዴት እንዴት አድርጋ እንደሆነ አላውቀውም። በስሟ የውሸት ይሁን የእውነት ይሁን በስሟ አዙረዋለች። ከዚያ ደግሞ ባንክ ላይ ብር ነበረኝ፣ ከሁለት ሚሊዮን ብር በላይ ነበረኝ ያ ያ ሁላ እንኳ የለም። እና ደግሞ ሁለት ሚሊዮን ራሱ ተጓደኝ የተበጠርኩለት ስራ ነበረኝ ያ ሁላ ያለም። እንግዲህ ምንም ማለት አይደለም፣ ስለገንዘቡ ምንም ማለት አይደለም። ገንዘብ ይተካል። ራስ የተዳንኩኝ ግን የሚያስጨንቀኝ ነገር እኔ እንግዲህ እድሜ እየሄደ ነው፣ ልጅ መውለድ ይፈልግ ነበር አለ። ካሁን በኋላ ምን አይነት ሴት አምኜ ነው ሴት ጋር የምጠጋው? እያለ በጣም አሳዘነኝ ማለት ነው ሀቂቃ። እኔ አንዳንድ ጊዜ ሰው እንደው አጋጥሞ አይሰጥም፣ በነገራችን ላይ አንዳንድ ጊዜ ሚስቱ ጠንካራ ትሆናለች፣ ልጁ ደግሞ ሰውዬው ደግሞ በቃ እንደዚህ ለከስክስ ይሆናል ማለት ነው። አንዳንዶች ደግሞ ወንዱ ጠንካራ የሆነ እና ሴትዮ ደግሞ እንደዚህ ለክስክስ ትሆናለች፣ እና በጣም ከባድ ነው እንደው አድ ለምንድን ነው አገጣጥሞ ቢሰጥ ማለት ነው። አተ ስንታንድ ናቸው አገጣጥሞ የሚሰጣቸው እንጂ፣ ብዙዎቻቸው እንደዚህ ያለ ነው የሚያጋጥመን። እና አሁን እንግዲህ ይቺ ሴትዮ ያ ውሽማ ተብዬ ውስጥ ወደ እርግጠኛ ነኝ ወደ ቤተሰቦቹ ወደ ሚስቱ ይመለሳል ማለት ነው። እሷ ግን የት ነው መግቢያዋ? በቃ ምንድን ነው ኑሮዋ? ያው ተጸጽት ያለው ትላለች። በተጸጸጸ ጸጸት ራሱ ይሄ ትርፍ ነው። ምንም እንትን የለው እጅ ጨካኝ አረመኔ አያችሁት። በሶስት ቀኑ እንግዲህ እንደዚህ አስታውሶ እራሱን ችሎ ቁጭ ብሎ ራሱ ማውራቱ ራሱ ተዛ እንቀፍ ጉር ተዛ ድብርት ውስጥ ወጥቶ ወላሂ እኔ በጣም ደስ ያለኝ ማለት ነው ሐቂቃ። እና አስቸጋሪ ነው አንዳንድ ጊዜኛ ሰዎች ትንባል እንደዚህ ቆሞ ልብስ ቀይሮ በራሱ ጊዜ ተነስቶ እንትንም እኔም እንደውም ማየቱ እራሱ በጣም ነው ደስ እያለኝ ማለት ነው። እና እንኳን ደስ እያላችሁ ያላችሁ የምላችሁ እና በጣም ነው ደስ እያለኝ ይላችኋለሁ። ልጅ አላህ እንደነዚህ ያሉ መሰሪ ሰዎችም አላህ ይጠብቀን፣ አላህ ይጠብቀን ነው የሚባለው። አንዳንድ ጊዜ ህይወት ምን ላይ እንደምታሳርፈን ምን ላይ እንደምትወሰን አይታወቅምና እንግዲህ እኔ እኮ ግርም ያለኝ ማለት ነው እሱን ተወደደችው እና እሱን ተንታለችው። ለምን ይሄኛውን ሰውዬ እንደዚህ ሰርቶ እንዳይበላ እና የራሱን ህይወት እንዳይቀጥል? ለምንድን ነው እንደዚህ ያደረገችው? እሱን ማስተኛት የፈለገችው፣ እሱን መጉዳት የፈለገችው ለምንድን ነው? ለምን ሳለቅን ቤቱን ቤቱን ለቃ ለብቻዋ ቤት እያዘዳትና ክላስ የፈልጉ እንደ ልቧ የሆነ እሱ አዝሱ ዘንድ ማለት ነው። እኔ የገረመኝ ይህ ብቻ ነው ማለት ነው። እሱን እዛ አስተኝታ ከዚህኛው ጋር መጃጃል ማለት ለዚህኛው በላ ራሱ ይሄኛውን መጉዳት ማለት። እኔ በጣም ነው የገረመኝ፣ ወላይ በጣም ነው የገረመኝ። ምን አይነት አስተሳሰብ ነው? አንዳንድ ጊዜ እንጃ በጣም ነው የገረመኝ። እና እና ለማንኛውም አሁን ጓደኛ ቤት ነው ያለሁት። እዚህ በጣም የሰራሁት ስራ ተጠብቻለሁኝ። ብዙ ነገር አጥፍቻለሁ፣ ብዙ ነገር በድየዋለሁኝ። እሱ ለትዳሩ እና ለቤቱ ታማኝ ነው። ተሰራው እና ተስራው በቀር ምንም ነገር የሚያውቅ የለም አያውቅም ነበረ እኔ ነኝ የበደልኩት። እሱን አግኝቼው ላንዴ እንኳ ይቅርታ በጠይቀው ደስ ይለኝ ነበር አለች ብላለች። እንግዲህ እሱም ከአንድ ወር በኋላ ነው የምመጣው የምወጣው አንድ ወር ድረስ እዚሁ ነው የምሆነው። እዛ ድረስ ግን በጤናዬ በኩል አልደራደርም። ያው ያለፈው ህይወት ለምን ተፈጠረብኝ ብዬ ወዳለፈው ህይወት እንዳልቆዝም፣ ሁሉም ነገር ለበጎ ነው ያጠነክረኛል እንጂ የባለፈው ለምን ተፈጸመብኝ ብዬ እንትን የምልሰው አይደለሁም። እና እንደዚህ ያደረጉኝም ልቦና ይስጣቸው ብሏል ማለት ነው። ምንም አልተቀየማትም በነገራችን ላይ እና ሰውየው ደህና ሰፊ ልብና የቅርታ ልብ ያለው ይመስለኛል። ታስበ ማለት ነው። በጣም ደስ ይላል አለኩልህ እና ይህን ይመስላል

ስራ በጣም አትገቢም ሲትልሽ በእናትሽ። ለማንኛውም ኑሮች ተበላሸብሽ ለእራስሽ እንጂ ምን አይሆንም? ይተርፋል ማለት ነው። በደጋግ እነዚህን ልጆች እንደው እነዚህን ከማማርገው የሚሰሩትን ሁላቸውንም አላይስጣቸው ሁላቸውንም አላይስጣቸው እኔ የምልም እና ይህን መስላ ይዤላቸው የመጣሁት ሄደው አመሰግናለሁ። ተወዳጆች ላይክ፣ ሼር አድርጉልኝ አሉ።